ኢቢሲን ኢትዮጵያ ብሮድካስት ኮርፖሬሽንን ስንወስድ ደረጃውን የጠበቀ ስቱዲዮ ገንብቷል። ከሪፎርም ጋር ተያይዞ ብዙ ለውጦች አምጥቷል። በዋና መስሪያ ቤትም ቅርንጫፍ ጽፈት ቤቶችንም ጨምሮ የተሻለ ዘመናዊ የሆኑ ስቱዲዮችን እየገነባ ይገኛል። በተለይ እጅግ ረዥም እድሜ ያስቆጠሩ ከአርካይቭ ጋር ተያይዞ ሁሌ የበጀት ጥያቄ ይመጣል። የምስልና የድምፅ ቅርጾች በማይገባ ታሪካችንን በማይገልጽ ሁኔታ በአቧራ ተለውሶ በማይመጥን መጋዘን ውስጥ ተቆልሎ እናገኛለንና ስለዚህ በዚህ ዙሪያም የተጠየቀው በጀት ቢመደብላቸው እኛ በመስክ ምልከታችን ስናረጋግጥ በጣም ነው የተሰማን። ሄደን አይተናል። የቆዩ የድምፅ ቅጂዎችና ምስሎች አሉና፣ ይሄንን በደንብ ሙዚየም ያስፈልጋል። በዘመናዊ መልኩ በቴክኖሎጂ በተደገፈ መልኩ ሊቀመጥ ይገባል። የአገር ታሪክ ነውና ለጄኔሬሽን ማውረስ የሚገቡን ጉዳዮች ናቸው። የአገር ሀብት ናቸውና ሁላችንም የታሪክ ተወቃሽ እንዳንሆን እኛ በተጨባጭ ሄደን እንዳየነው ሁሉ እርሶ ሄዶ ቢያዩ ከምላሹ በላይ በጀቱን እንደሚመድቡ እርግጠኛ ነኝ። ያለውን ችግር እዛ ቢያዩት ማለት ነው። የዲሞክራሲ ተቋማት በጀት እንግዲህ በበጀት ዲፌንሱ የኔ ሙያተኞች ነው የነበሩት የተከበሩት የቋሚ ኮሚቴ ሰብሳቢ የመሩት ነው። ስለዚህ በዛ ደረጃ የተግባባንበት ነው። የተወሰነ ማስተካከል የተደረገበት ምክንያት ያው በጀት ኢተሬሽን ነው። እንግዲህ በጀት ዲፌንስ ይካሄዳል። ከዛ በኋላ ያሉት ይታያሉ። አጠቃላይ የተናበበ በጀት እንዲሆን የተወሰነ አንድ እዚህ ጋር ተቀንሰው እዚህ ጋር ተጨምሮ ሊሆን ይችላል። በዋነኛነት በበጀት አስተዳደር የምንፈታው ስለሆነ ብዙ ችግር የለም። በየጊዜው ፓርላማውንም እያገዝን ነው፣ የዳያሎግ ኮሚሽኑም እያገዝን ነው፣ ምርጫ ቦርድም እያገዝን ነው፣ የጠቅላይ ፍርድ ቤቶችንም ፍርድ ቤት በጠቅላላ እያገዝን ነው። ክቡር አፈ ጉባኤም ያውቁታል። እንደ ገንዘብ ሚኒስቴር በበጀት አስተዳደር እያገዝን ስለሆነ በዚህ ደረጃ ቢታይ ጥሩ ነው።